ችግራችንን ተቀላቅለን ማስኬድ እንችላለን። አንድ መድረክ ላይ ቅድም እንዳልኩት ጦርነት አሁኑኑ ይቁም እኔ እላለሁ፣ ሌላኛው ደግሞ ጦርነት ባይቆም ችግር የለውም የሚል አይነት ነገር ከሆነ ንቅድመ ሁኔታ ነው የማስቀምጠው እኔ ብሆን። አሁን ያው በግሌ ስለሆነ እየተጠየቅኩ ያለሁት ነገር በዛውም ስፕሪት ነው ከአንዴም ሁለት ጊዜ በላይ ስሰደብበት በነበረበት መድረክ ላይ ሁሉ ቀርቤያለሁ ምክንያቱም የዛ ተሳትፎ ከግለሰቦች ኢጎ በላይ ነው። ከኔ ከኔ ጉዳይ በላይ ነው። የተጋበዝኩበት ወይም ደግሞ የማስተላልፈው ከኔ በላይ እንዲሁም ደግሞ ከእያንዳንዳችንም የበለጠ ነው ብዬ ስለማስብ ነው። ስለዚህ ከዚህ አንጻር ሳይ ሌላ ቦታም ሄድም ሳያስፈልግ ራሴን እንደ ምሳሌ ወስጄ ሌላ ለብቻቸው ቢሆን በደንብ የማይወያዩ የማይገናኙ ሰዎችም ቀርበዋል። ከዚህ አንጻር ክሬዲት ይሰጣለሁ። ምሳሌውንም ከራሴ ብጀምር ወይ ከቅርብ ብንጀምር የተሻለን የሚሆነው። ይህንን ካልን ግን መሰባሰብ ፎር ዘ ሴክ መሰባሰብ አደለም። የምትገናኘው የእኔና አንተ መገናኘት ወይም የእኔና የሆነ ዝም ብሎ ጓደኛ ካፌ መገናኘት እና በዙም መወያየት እና ለውጥ ለማምጣት የሚሰባሰቡ የፖለቲካ ኃይላት ይለያያሉ። ፈንደመንታሊ ዓላማው ይለያያል። የፖለቲካ ኃይሎች ሲገናኙ ኤቭሪታይም በአላማ ነው ሼፕ የሚደረጉት። ዝም ብሎ ለመገናኘት ብቻ ልትገናኝ አትችልም። አንዳች ለውጥ ለማምጣት ነው የሚሆነው። ያንን ለማድረግ ደግሞ የዓላማ አንድነት እንዲሁም ደግሞ መግባባት ያስፈልጋል የሚል ነው እና እንደዚህ ብንለያይ የግለሰቦች ግንኙነትና የፖለቲካ ኃይሎች ግንኙነት በመሰረቱ ይለያያሉ ብዬ ነው የማስበው። ች እንደ ኤቭሪ መገናኘት ነው። እያንዳንዱ መገናኘት በአላማ የታጀበ ወይም ደግሞ ሼፕ የተደረገ መሆን አለበት ብዬ ነው የማስበው። ሀብታሙ መልካም እንግዲህ ከዚህ ጋር በተገናኘ ሌላኛው በደንብ አጀንዳ ሆኖ የመጣው አሁንም ከዚህ ጋር ተያያዥ ጉዳይ ነው። ትልቁ አንድ ሊነሳ የሚገባው ጉዳይ ጠቅላይ ሚኒስትሩም መጥተው መሰባሰባቸው ጥሩ ነው። መደመርን በተግባር ያሳዩት መደመር ኢን አክሽን ብለው ጭምር ነው ያስቀመጡት እና ከዛ ባሻገር ግን ምንም አጀንዳ የላቸውም የሚል ነገር ነው ያነሱ ጠቅላይ ሚኒስትሩ ጭምር። በርካታ ሰዎችም ይህን ነገር ያነሳሉ። ብልጽግናን ከመጥላት ጦርነት ይቁም ከማለት ውጪ ሊሆን የሚችለው ነገር ምንድን ነው? ለትላለ እዚህ ላይ ምናልባት አንስተናል። በተለያዩ ሸፍራፊ ሀሳቦች ግን ታርጌት አደርገ እንድንመሳ ስለፈለግኩ ነው። ጠቅላይ ሚኒስትሩ ያሉትም ሀሳብ እዛ ጋር ተቀምጧል። ምናልባት እሳቸው ጦርነት ለማድረግ የተለያዩ ነገሮችን እያደረጉ ስለሆነ በሽሙጥም በምንም በምንም እያስኬዱት ነው የሚገኘው። ግን ይሄ ትልቅ አጀንዳ ነው። ይሄ ትልቁ አጀንዳ ጦርነት ይቁም የሚል ጥያቄ ነው የሚያቀርበው። ከዛ ባሻገር ግን ከሱ ጀርባ ያለው ነገር ጦርነት ይቁም የሚል ይህንን ስርዓት እናስወግድ፣ ሰላማዊ ይስፈን በሀገሪቱን የሚል ነው መፈክሮቹ ጭምር ዛሬ ያሉት። እና ብልጽግናን ከመቃወምና ከመጥላት ብልጽግናን ከዛ አካባቢ ላይ ከማንሳት ባሻገር ይሄ ቡድን አንድ ነገር ማድረግ ይችላል የሚል እምነት አለ ወይ የሚል ነው። እና ጠቅላይ ሚኒስትሩ ሲያሉት ያንን አይደለም ወይ የሚል ነው። ምናልባት ያንተ እይታም ላይ ጥሩ ነጥብ ነው ሀብታሙ ያስታወስከኝ። ከጠቅላይ ሚኒስትሩ ጋር ተያይዞ እኔም ተችቻለሁ መጠጫ ወንድ ሌላው ጊዜ እንደማደርገው ተገቢ አይደለም ያነሳው ሐሳቡን ማንሳቱ ብቻ ሳይሆን አንደኛ ከናቁ ቅድም እንዳልኩት መተው ነው ወር ቆይቶ ስድስት ሳምንት ቆይቶ ተመልሶ በፓርላማ አጀንዳ አድርጎ በዛ መልክ መነጋገር ተገቢ ነው ብዬ አላስብም። እኔ ነው ብለን ብንወስድ እራሱ ወደ ይዘት ስንገባ በስላቅ መልክ ነው ያቀረበው። በቀጥታ የዛን መሰባሰብ ወይም እንደማያሳስባቸው መግለጽ ይችላል። በይዘት ደረጃ ወይንም ደግሞ መሰባሰብ ጥሩ ነው እኛም ያል ነው ይህንኑ ነው ብለውም፣ ስላቅም ቢሆን በዛው ተናገረው መሄድ ይችሉ ነበር። ምክንያቱም ኦልሬዲ ሰው ይገባዋል፣ የእሱ ኦዲየንስ ይታወቃል። እንደዛ ሲናገር ማለፍ ይችላል። ፈርዘር ሄዶ አየር ላይ የሚበተኑ ናቸው ወይም ደግሞ መገናኘት የሚችሉም አይደሉም ብሎ ስፔሲፊካሊ ስም እየጠራ እከሌና እከሌ አብረው መቀመጥ አይችሉም፣ እከሌና እከሌ አብረው መስራት አይችሉም። ፕሪስክሪፕሽንን ጨምሮ ማለት ነው። መሆን የሌለበትንም ጨምሮ ማድረጉ ወስ ፓር ኦፍ ተገቢም አልነበረም። ወዛን ኮልድ ፎር ሲጀመርም ያንን አስተያየት እንዲሰጡም ግብዣውም አልነበረም። ሰው ይሄንን ምንም ዊዛውት ይፈንደበት በዛ መልኩ መግለጽ አልነበረበትም። ይሄ ሀገር ጠቅላይ ሚኒስትር ነው። መረጥ ነውም አልመረጥ ነውም እየወሰነን ያለው እኛ ላይ ባንክና ታንክ አለው፣ ሌላውን ፖሊሲም ያራምዳል ይኸው ፓርላማም አለው። ለምሳሌ በየጊዜው የሚያስጨበጭበው እነሱ በሚያወጡት ሕግ ወይ ይቀፈድዳሃል ወይ ንብረትን ይቀማሃል። ዞሮ ዞሮ እያንዳንዱን ሰው በእያንዳንዱ ሰው መብት እና ግዴታ ላይ ይወስናል፣ መረጥከውም አልመረጥከውም። ስለዚህ አክት ማድረግ ያለበት እንደ ጠቅላይ ሚኒስትር ነው። ጠቅላይ ሚኒስትር ደግሞ ሲናገር ሜዥርድ በሆነ መልኩ ነው መሆን ያለበት ነው። ይህንን ካልኩ በኋላ እዛ ይዘት ላይ ተመርኩዘን የጋራ አጀንዳ አላቸው ወይስ የላቸውም? የሚለው ላይ ለመነጋገር የጋራ አጀንዳ የማይኖራቸው አላቸው። ሰፊ እኮ ነው፣ ሰፊ ነው። አሁንም ሼፕ ማድረግ ይቻላል። ለምሳሌ ጦርነት ይቁም አጀንዳ ነው። አንተ እንደገለጽከው ግን ጦርነት ይቁም ነው ወይ የነበረው? ነው እኮ ጦርነት ይቁም አልነበረም። ነው ይቁምም አይቁምም የሚል አጀንዳ ሆነ። ነው ስፕሊት ሆነው ልቦታ ጦርነት ይቁም ብቻ የሚል ነው መጋበዝ ያለብህ። ከመጣ በኋላ አበላሽቶብህ ከሄደ ለምሳሌ ቅድም ተነጋግረ እኔ ጦርነት ይቁም የምትሉ ከሆነ ብቻ ነው የተጋበዛችሁትም እዛ ጉዳይ ላይ ነው ብለ፣ ከተጠየቀው ውጭ ሄዶ ከተናገረ ያ ልታደርግ የምትችለው ያው የግለሰቦች ሀሳባቸውን ይገልጻሉ። የመድረክ አዘጋጆች ወይም አሰናዱ ሰዎች አዘጋጆች የእነሱን አጀንዳ ሶስቱን አጀንዳ እንደማይወክል ነው የምትገልጸው። ነገር ግን መጀመሪያውንም የአጀንዳው የተቀረጸበት መንገድ አንዱ ክፍተት እንዳለበት ቅደም ተናግረ ያለው ፈርጆ መነሳት ሰላም እንዲመጣ ከተፈለገ አንድ ግለሰብ ብቻውን ጦርነት አያነሳም ሁለት ሰዎች ናቸው የሚደባደቡት በድብድብ እንኳን ጦርነትን ቢሆን ግልጽ ከሆኑ ሁለት አክተሮች መኖር አለባቸው ይሄ ፋክቹዋል ነው ወይ ማን ምን አረገ ሳሆን ፋክቹዋል በቃ ሁለት አካላት ጦርነቱ ውስጥ ከገቡ ሁለቱንም ነው ጦርነት እንዲቆሙ እንዲያቆሙ የምትጠይቀው እንጂ እከሌ ጦርነት ያቁም ሌሎቹ ግን ባያቆሙም ቢቀጥሉም ፍትሐዊ ነው ብሎ ሲተላለፍ ራሱ ጦርነት ይቁም የሚለው አጀንዳ ራሱ የጋራ አጀንዳ አልሆነም። ነው የኔ ግን አጀንዳ መሆን ይችል ነበር ነውም ግን አልሆነም። አንደኛው እሱ ነው። ሁለተኛ የጋራ አጀንዳ ሼፕ የምታደርገው ከዚህ በፊትም አቶ ልደቱ በጽሁፉም አስቀምጧል። በአሁኑ ጊዜ ቢያንስ የሽግግር መንግስት ላይ እንኳን ባንስማማ ሶስት አጀንዳዎች ላይ እንስማማለን የሁሉም ሰው ነው ግዴታም ነው ብሎ ነው ያስቀመጠው። ይህንን የማይቀበል ኃይል እኛም እንታገላለን፣ ኢትዮጵያ ህዝብም ይታገላቸዋል ብሎ ነው ያስቀመጠው ከዓመት በፊት። አሁን ያንንን ባላስተካከልበት ባላሻሻልበት መልኩ ነው እነ ይሄ መድረክ መጥቶ በዚህ መልኩ የተወሰኑት ሲያንቦጭ ጫርቁት የቆዩት ሶስቱ አጀንዳ ግዴታ ነው ካልክ እነኛን ሶስቱ አጀንዳ የማይቀበሉ ሰዎችን አታመጣም ማለት ነው መጀመሪያው ለምንድን ነው የሚጋበዙት? ከተቀበለ ነግረኸው ነው የእኔ ሶስት አጀንዳ ሰላም፣ ማለትም በጦርነትን በማቆም ሰላም ማምጣት አለብን፣ ዘላቂ ዲሞክራሲ ማምጣት አለብን፣ ወደ ሽግግር መግባት፣ ሽግግር መንግስት ሳይሆን ወደ ሽግግር መግባት አለብን ብሎ ብሎ ስላስቀምጠና ስላመነበት ያንን የማይቀበል ሀይል መምጣት የለበትም። እሱ አጀንዳ መሆን ይችል ነበር፣ ግን አጀንዳው ራሱ ከፋፋ ሆነ ነው። ከዛ ውጭ ግን ሀገራዊ አጀንዳዎች የሉም አይደለም፣ በርካታ ጉዳዮች አሉ። እኔ አሁንም እያልኩ ያለሁት ምንድን ነው ለምሳሌ ፋኖ እና ኦላ ምንድን ነው በጋራ የሚያታግላቸው? ለምን ኤክስፕሊት ለምን አንሆንም፣ የሚያታግላቸው ነው ያልኩት። ኢትዮጵያ የሚባል ሀገር በጋራ አላቸው። አብይ የሚባል አገዛዝ እና ጦረኛ አለ፣ የሚጨቁን ለየብቻቸው እየታገሉት ያሉት። የሚታገሉበት አላማ ግን ምንድን ነው? ኦላ ለምንድን ነው የሚታገለው? አለው አላማ አለው። ይናገራል በየጊዜው ይጽፋል አንዱ የሚታገልበት አላማ ፋኖን እንደ አንድ ኢንቲቲ ወስደን ነው ባይዘው ወይ የተለያዩ አካላት አሉ። እነሱም ይናገራሉ። እነሱ ወስደ በአትና የሚባልለ አለ በኔጎሲሽን ዞን ኦፍ ባርጌኒንግ ላይ እንዲ አንዱ በዚህ ዋን ወደዛ ነው ያለው። አንደኛው ከፖዘቲቭ ዋን ወደዛ ነው ያለው። በኔጌቲቭ ዋን እና በፖዘቲቭ ዋን መካከል መገናኘት ስችል ነው አብረ ልትታገል የምችለው ያንን ሼፕ አድርገ ብሪጅ አድርገ መሀል ላይ ትንሽ ካልተገናኘ በስተቀር የጋራ አጀንዳ ብዬ እንደጠራለው ነው። ኢትዮጵያ ውስጥ ስለኖርኩ ብቻ እኮ የጋራ አጀንዳ ሊሆን አይችልም። ኢትዮጵያንና እናቁያት የሚለው ላይ ራሱ የጋራ አጀንዳ ቀርጸዋል ወይ የሚል ነው። እና ይሄ ተሸፋፍኖ ተደፋፍኖ እንዲያልፍ ነው የሚፈለገው። እና እኔ በእኔ በኩል በተደጋጋሚ የምናገረው ነገር ይሄን በመናገር ምንም በምንም መልኩ ቢተረጎም ወደ የትም መልኩ ቢጠመዝዙት ሰው ቢኢት አይዶንኬር ግን፣ አሁን ነው መነጋገር ያለብን እንጂ አቆይተን እንደ ሰማንያ ሶስቱ የሆነ ቡድን ካሸነፈው በኋላ መጥቶ ሌላውን የሚያጃጅልበት የሚያሳድድበት ሁኔታ መሆን የለበትም ብዬ ስለማስብ ነው። አብታሙ ግን አጀንዳዎች አሉ። አሁን ግን ሼፕ አልተደረገም፣ አልተቀረጸም ነው እያልኩ ያለሁት። በጣም ጥሩ። ይህንን ውይይት እያደረግን ያለው በልዩ ሁኔታ እንግዲህ የሀገሪቱን የፖለቲካ አስተላለፍ ሁኔታ እያየን ለማየት ወደ ብንሄድበት ሁኔታ ላይ ሆንን። በተቃራኒ ጎራ ያለው ቡድን ምናልባትም ሰሞኑን ብቅ ያለው ሁሉም የራሱ ቡድን አለው የራሱን መታገያ አጀንዳዎች እና የትግል ስልቶች አሉት። ሁሉም ግን አንድ ላይ መጥቶ ኢትዮጵያ ውስጥ ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ዲሞክራሲ ይስፈን የሚል ዓላማ ይዞ ወደፊት አንድ ላይ የሚመጣ ከሆነ መደረግ ያለባቸው እና መጥራት ያለባቸው ነገሮች እንዲጠሩ ጭምር ነው። እነዚህን ነገሮች እየኮረኮመን ከውስጥ እያወጣን ያለ ነው እና እነዚህ ነገሮች ላይ በበርካታ ሁኔታ ከአዘጋጆቹም ከተቃዋሚዎቹም ከደጋፊ ምቹ እነሱ ሀሳቦችን እንደ ተቸን ነው ወደፊት እየተጓዝን ያለ ነው። ይሄ ወዴት ይወስደናል? በአጠቃላይ ወደ ሀገሪቱ ፖለቲካ ይወስደናል። የሀገሪቱን ፖለቲካ ስንቃኝ የሀይል አስተላለፉ እንድናይፈለግኩ ከዚህ ጋር እያይዘን እንደ መንድድር ያደርገን ይሄንን እነዚህን ቡድኖች እንደ አንድ ሀይል አስተላለፍ ይዘን መውሰድ እንችላለን። ሀገሪቱ ውስጥ ባለው የፖለቲካ ሁኔታ አሁን አብይ የራሱን ቡድኖች አሁንም አሉት። ያራገፋቸውን አራግፈዋል። አብረት የነበሩት እናውቃለን። ከዚህ ቀደም ከፕሪቶሪያ ስምምነት በኋላ አብይ ያራገፋቸው የአብይ ባቡር ሳፋሪ ነበሩ፣ ደጋፊዎቹ ነበሩ። ከዛ በኋላ አሁን ያለውን ቡድን እንደ አንድ ቡድን አስቀምጠን የአብይን ቡድን እንደ አንድ ቡድን አስቀምጠን የሀገሪቱን የፖለቲካ አስተላለፍ ሁኔታ እንዴት ነው የምታስቀምጠው? ትችለው የአንተ እይታ ምንድን ነው? ዚህ ላይ እንግዲህ አንደኛው መታወቅ ያለበት ሀብቴ፣ የኢትዮጵያ ፖለቲካ ኃይል አሰላለፍ ከብርሃን ፍጥነት እኩል ነው የሚቀያየው የሚለዋወጠው እና የምናወራው የሰሞኑን ነው። አሁን አሁን አር ኤሚንግ ኤት ሙቪንግ ሽፕ። ስለዚህ አሁን ባለው በሰሞንኛው ነው የምንነጋገረው። አንደኛው እሱ እንዲታወቅ ነው። ምንም ፊክስድ የሆነ ለረዥም ጊዜም የሚሄድ የለም። ቅድም እንዳልከው በየፌርማታው የማራገፍ በተለይ የአብይ አስተዳደር ወይም ደግሞ የአስተዳደር ዘ ብንለው፣ ወይም ስታይል በጣም ከሌላው ልዩ የሚያደርገው ነገር አንዱ ቢኖር በየፌርማታው ማራገፍ ላይ ምንም ችግር የለበትም። አንተ እስከ ቀራኒው ድረስ ብለህ ቃል ስገባ ሲያራግፍ እኔ ኮልፌ ቀራኒውን ያልኩ እዚህ ይችኛው ኮልፌ ቀራኒውን ያልኩት ብሎ ነው የሚያባረረ ወይም የሚያራግፍ። ያንን ሲያደርግ ነው የቆየው። አሁን ፋይር ባክ ግን ያደርጋል። አሁን ከይለ ሰላለፍ አንጻር ስናይ ፋይር ባክ ያደርጋል። እሱም በኋላ ያመጣበታለ። እንዴት ዋጋ እንደሚያስከፍለው ሊያስከፍለውም እንደሚችል ግን የአይለ ሰላለፉን አሁን በተቃዋሚ እና በገዢ ቡድን ወይም ስልጣን ላይ ባለው እና ከስልጣን ውጭ ባለው መልኩ ካደረገን ሁለት ብቻ ሊሆን ነው። ሌሎቹ ተቃዋሚ ውስጥ ነው የሚገቡት። ነገር ግን የየራሳቸውን ፍላጎት ባላቸው አካል አድርገን ካስቀመጥን በትንሹ ወደ ዘጠኝ አስር ይሆናሉ። በትንሹ በቃ ፍላጎት ያለው ቡድን ካደረግን ሰው ብልጽግና እንደ ፓርቲ ብንወስድ እና እዛ ውስጥ ያሉትን ብንወስድ እንደ አንድ እንደ አንድ ብንወስድ ያው እንደዛም ስለሆኑ ከዛ ውጭ ግን ፋኖ አለ። ፋኖ ውስጥ አንድ ሁለት ሶስት ቡድን ሚኒመም ሁለት ቡድን ይኖራል። ሁለት ሀሳብ ያለው ሶስት ሆነ ኦልሬዲ ኦላ አለ። ኦላን እንደ አንድ ከወሰድን አራት ይሆናል። ከዛ ውጭ ደግሞ ህወሀት ውስጥ ደግሞ ሁለት አለ፣ አንድ ስፕሊንተር ግሩፕ ተፈጥረዋል። አምስት ስድስት ይሆናል እዛ። ከዛ በኋላ ደግሞ ኤርትራ ራሱን ችሎ አንድ ኃይል ይሆናል። ያም ሰባት ይሆናል። ይሄን ስፖንሰር የሚያደርገው ደግሞ እነ ዩኤ ስታመጣ ለብቻው አንዱ በአንድ በኩል ስምንት ይሆናል። ከዛ ውጭ እንደገና ደግሞ በሀገር ውስጥ አሁን ቅድም ከጠራናቸው ውጭ ራሱ የራሳቸው ፍላጎት ኖሯቸው ግን አድፍተውና አድብተው ያሉ ማለት ቀን እስኪወጣ ሁኔታውን የሀይለ ስላለፍ አይተው የሚቀላቀሉ ወይም ደግሞ ከባቡር የሚወርዱ ይኖራሉ። ለየብቻ ብናይ እንዲህ ስምንት ዘጠኝ አስር እያልክም ልትሄድ ትችላለህ። የኤክስተርናል ሚድል ፓወርንም ጨምረህ ማነው ስፖንሰር የሚያደርገው ጦርነቱ ከተነሳ ወይንም አሁን ያለውን የሚለውን በሁለት ብቻ እራሱ ብንከፍል በሁለት በቃ በተቃውሞ እና በዚህ ብለን ስናስቀምጥ የሀይል አስተላለፉ በሚገርም ሁኔታ አብታሙ ያልጠበቅኩት ነገር ያልጠበቅኩት በተለይ በተወሰነ ደረጃ ያልጠበቅኩት ከፌደራል መንግስት ጋር ወይም ደግሞ ከአብይ ጋር ከተሰለፉት ወይ ከኢትዮጵያ ጋር ምን ብለው ኮንቴክስት ኦፍ ወር ምንም ስምን ስተው በዚህ በኩል ያሉት ትን ብናይ በምን ፍጥነት ተገልብጠው ጠላት እንደሆኑ ነው የሚያሳየው። ለምሳሌ 2022 ጦርነቱ ሲያበቃ ከአብይ ጎን ኤርትራ ነበረች። ኦፊሻሊ ፋኖ ነበረ ኦፊሻሊ። እንግዲህ ፋኖ የሆነው ደግሞ የተለያየ ኃይል ነው፣ ቅድም እንዳልነው ከዚህም ከዚህም ተውጣቶም ጆይን ያደርጋል። ግን ቢያንስ ያኔ የነበረ ተደራጅቶም የነበረው ከኢትዮጵያ መንግስት ጋር የነበረው ህወሀት ቲዲኤፍን ይዞ ተቀናቃኝ ሆኖ የነበረው ኦላ እና ህዋት በዛ ጊዜ በፕሪቶሪያ ስምምነት መፈራረም ጊዜ አብረው ነበሩ ልንል አንችልም። የምታውቀው ነገርም ስላለ ቢያንስ ግን ከዛ በፊት ወይም አብረው ነበሩ ወይም ቢያንስ ኒውትራል ነው የነበረው ወይም ሲምፓቴቲክ የነበረው። አሁን ዛሬ ላይ ምን ላይ ነው ያሉት? የማውቀው ነገር የለም። አንተ የተሻለ ሊኖር ይችላል። ግን ህዋት ብቻዋን ነው የነበረችው ቲዲኤፍን ይዛ። አሁን ከህዋት ውስጥም አንድ ሌላ አዲስ ፍንካች ተፈጥሮ ሞሮርለስ ራሱ የፌዴራል መንግስት ነው ያቋቋመው ወይንም ደግሞ እያደራጀው ያለው ተብሎ የሚታሰበው ኃይል አለ። ይህን ሁሉ ስንወስድ ምን አተረፈ የፌዴራል መንግስት? ከዚህ ብንነሳ፣ ኤርትራን አጣ፣ ፋኑን አጣ፣ ህዋትን ራሱ አጣ። ህዋትን ሴፍ ለማድረግ አለ ቢያንስ ህዋትን እንደ ወዳጅ ለማስተረፍ እኮ ነው ወደ ስምምነት የምትገባው አለ ህዋትም አጣ። ምን ያተረፈው እስኪ ከፕሪቶሪያ ስምምነት መልስ የፌዴራል መንግስት የትኛውን ሀይልን ያተረፈው? በአገር ውስጥ ሀይል ደረጃ ስናየው በጣም በሚገርምና በሚያስደነግጥ መልኩ ሁሉንም አራግፎ አራግፎ ግን ሲያራግፍ እንደተለመለመ ግንድ ሆኖ ነው የቀረው። ከዚህ አንጻር ሲታይ ይጠቅመዋል? ምን አስቦ ነው ይህንን ያደረገው? በሚስ ካልኩሌሽን ነው ሳብጀክቲቭ ነው እያንዳንዳችን ልናየው እንችላለን። ሶ በአተላለፍ ደረጃ ስናይ ውንድድ የሆኑ ኃይሎች ናቸው። ሶ አሁን ወደዛ ልምጣና ወደ አንተ ልመለስ። እነኝን ደግሞ ወደ ውጭ ያሉትን እኔ። ኦላ ለምንድን ነው የሚታገለው ብዬ ቅድም ነክቼ ያለፍኩት ነገር አለው። ኦላ ጦርነት ውስጥ ነው ያለው። ከዛ ባሻገር ለምሳሌ የአብይን መንግስት አሁን ከሚታገልበት ምክንያት ውስጥ ያው አምስተኛ ዓመት ላይ ስትሆን እኮ ስለ አራተኛ ዓመትም ምክንያት ነው የምትታገለው። ታቃላ አራተኛ ዓመት ላይ ከገደለ እሱ እራሱ እንደ አዲስ ምክንያት ነው የሚሆነው። አሁን ላይ ሰው ገዳይ መሆኑ ራሱ ምክንያት ሊሆን ይችላል። ግን ስለ አይዲዮሎጂ ስንሄድ አሁን ያለው ስትራክቸር አንደኛ ዲሞክራሲያዊ አይደለም፣ የኦሮሞ በዲሞክራሲ መወከል አለበት የሚል ነው የኦሮሞ ህዝብ እጣፈንታም ደግሞ በራሱ ነፃ ድምፅ መወሰን አለበት የሚል ነው በክልል ደረጃም ውክልና መኖር አለበት ያ ውክልና ደግሞ የኦሮሞ ህዝብ በመረጠው ነፃና ገለልተኛ ምርጫ መሆን አለበት ከዛም አልፎ ደግሞ አሁን ባለው ስርዓት ይሄ መንግስት ሌጂቲሜሲ ስለሌለው የሽግግር መንግስት በኦሮሚያ ክልል ቢያንስ መቋቋም አለበት ከተቻለም በፌዴራል መንግስት መቋቋም አለበት የሚሉ በትንሹ ነው የሰማሁት ሌሎችም ይኖራሉ ከዛ ውስጥ ደግሞ አብይን የሚከሱት ምንድን ነው ኢትዮጵያ ሞር ሴንትራላይዝ እያደረገ ነው የሚል ነው። ግልጽ ነው። በጣም ራሷን ባገንን እየሆነ በሌላ መልኩ ግን ስቴትን ሀገር መንግስቱን በጣም ሴንትራላይዝ እያደረገ የፌዴራል ስርዓቱን እየሸረሸረ እየሄደ ነው። እኛ ደግሞ ዊ ኒድ ነቲንግ ሌስ ዘን አሁን ካለው ያነሰ ነገር አንፈልግም ነው የሚናገሩት። በተቃራኒው ስታይ የአንድነት ኃይሉን ጨምሮ አሁን ያለው ስርዓት አብረው አያኗኑርም። ለአንድነት ቦታ አልተሰጠም። ስለዚህ የተሆነ ነገር ተሸርፎ ይምጣ ነው እያለን ያለ ነው። ተሸርፎ ይሰጠኝ እያልኩ ነው። በፋኖ በኩልም ራሱ ስርዓቱ ነው የሚያስጨፈጭፈኝ፣ መዋቅራዊ ጥቃት እየደረሰብኝ ያለው ህገ መንግስትም መሻሻል አለበት፣ በጉልበትም ተሻሻለ በምክክር እንደገና ደግሞ አብይ ራሱ ብሄርተኛ ነው የሚል ነው። ይሄ ኦፊሻልም ነው፣ ምንም ግልጽም ነው። አሁን እነኚህ ኃይሎች የአሰላለፉ ዝም ብሎ መሰለፍ መሰለፍና ኃይል አሰላለፍ ይለያያል። ተሰልፈዋል እንጂ አንድ ኃይል አሰላለፍ ነው ብዬ አላስብም። ህዋት ፋይናሊ ህዋት ከጦርነት መልስ ያለ ነው። በጣም ያደፈጠ፣ የቆሰለ፣ መሸነፉን ያላመነ ወይም ቢሸነፍም ፌር አይደለም ብሎ የሚያስብ እድሉን ቢያገኝ የሚበቀል ስብስብ ነው ያለው። እድሉን ቢያገኝ በየትኛውም መልኩ፣ አሁን ደግሞ በምርጫ ቦርድም ተሰርዟል ፕሪቶሪያ ስምምነትም ገመዳው፣ ተበጥሳለች እየተከበረ አይደለም ብሎ ነው የሚያስቡ። ስለዚህ የሚሆነው ምንድነው? ወደ ጦርነት ከተካሄደ ያው እሱ ወደ ዝርዝር እንሄድበታለን። ሊሆን የሚችለው ምንድነው? ይህንን መንግስት ይበቀላል ዘንድ በጎንዮሽ ደረጃ ስታየው ከፋኖ ጋር በምን ጉዳይ ነው በጋራ ሆነው የሚተባበሩት? ማለት ስቲኪንግ የሆኑ እሺዎች ቢያንስ ሶስት እሺዎች አሉ እኔ ጋር ሶስት ቢያንስ ቤት ዘግተው መነጋገር ያለባቸው አንድ አንደኛ፣ ትርክት የታሪክ ትርክት ከዚህ በፊት የነበረው ሁለተኛ በጦርነት ጊዜ የነበረው ጠባሳና ቁስል ሶስተኛ እልባት ያላገኘው ዲስፒት ቴሪቶሪ ወይም ደግሞ ግዛቶች ቦታዎች በትንሹ ነው። እነኚህ ሶስቱ ሳይመለሱ ምንም ያህል በቄስ ቢሄዱ ምንም ያህል ጋዜጣዊ መግለጫ ቢያወጡ እኛ እኮ እንፋቀራለን ብሎ ቢናገሩም እንዲሁ ዝም ብለህ ልትናገር ትችላለን እንጂ እንደ ሀይለ ሰላለፍ ልትወስዱ አችልም። ሰው እኔ መሰለፍንና የሀይለ ሰላለፍን አንድ ላይ አድርገን ባንስትሮ ነው ብዬ ነው የማስበው።